ክላውድ ፍሌር የአገልግሎት ማቋረጥ ጥቃትን መመከቱን አሳወቀ። ሰላም ተመልካቾቻችን፣ በምን አዲስ በሳይበር ሰዓታችን ላይ ነው የምንገኘው። በዓለም ዙሪያ የተሰሙ አዳዲስ የቴክኖሎጂ መረጃዎችን ይዘን ቀርበናል። አብራችሁን ቆዩ። ክላውድ ፍሌር በሰከንድ 22.2 ቴራባይት እና 10.6 ቢሊየን የሚሆን የመረጃ ጥቅል ወይም ፓኬትን መሰረት ያደረገ የተከፋፈለ የአገልግሎት ማቋረጥ ጥቃትን መመከቱን አሳውቋል። ይህ ጥቃት ለ40 ሰከንዶች የዘለቀ ጥቃት ሲሆን የአለም ክብረ ወሰንን የሰበረ ጥቃት ሆኖ ተመዝግቧል። የአገልግሎት መቋረጥ ጥቃት አንድን ሲስተም ወይም ኔትወርክ እንዲዘገይ አሊያም አጠቃላይ አገልግሎት እንዳይሰጥ አላማ በማድረግ የሚከወን የጥቃት አይነት ነው። እንደ ክላውድ ፍሌር ገለጻ ከ3 ሳምንት በፊት በተቋሙ ላይ በሴኮንድ 11.5 ቴራባይት ና 5.1 ቢሊዮን የሚሆን የመረጃ ጥቅል አሊያም ፓኬትን ያዘለ ጥቃት ተሰንዝሮበት ነበር። ጥቃቱ ለአጭር ጊዜ የቆየ ቢሆንም አንድ ሚሊዮን የሚሆኑ የ4ኬ ቪዲዮዎችን በተመሳሳይ ሁኔታ የመመልከትን ያህል ሲስተሞችን የሚያጨናንቅ ነበር ሲል ክላውድ ፍሌር ጠቅሷል። ይህ ከፍተኛ ጥቃት በዓለም ላይ ያለ ማንኛውም ሰው 1.3 ሚሊዮን የሚሆኑ ድረገጾችን በሴኮንድ ሪፍሬሽ የማድረግ ያህል ሲስተሞችና ኔትወርክን የሚያጨናንቅ ብሎም አገልግሎት እንዲቋረጥ የሚያደርግ ነበር ተብሏል። ይህ ከፍተኛ መጠን ያለው የመረጃ ጥቅላ ዘል ጥቃት አጠቃላይ የኢንተርኔት ፍሰቱን ለማስተናገድ አስቸጋሪ ከማድረጉም በላይ ፋይርወሎችን፣ ራውተሮችና ሎድ ባላንሰሮችን በትክክል እንዳይሰሩ የማድረግ አቅም ነበረው። ክላውድ ፍሌር ጥቃቱን እያደረሰው በቅርብ ከፍተኛ ውድመት እያስከተለ የመጣው አይስሩ ቡትኔት የተሰኘ የማልዌር አይነት መሆኑንም አረጋግጫለሁ ብሏል። ይህ የአገልግሎት ማቋረጥ ጥቃት የሚከሰተው በአይፒ ካሜራዎች፣ የቪዲዮ መቅረጫዎች፣ ሪልቴክ ቺፖች፣ ቲሞባይል ና ዲሊንክ በመሳሰሉ ቁሶች የሶፍትዌር እና ሲስተም ክፍተት አማካኝነት መሆኑን ክላውድ ፍሌር ጠቁሟል። ዘገባው የፊሊፒን ኮምፒውተር ነው። ወደ ቀጣዩ መረጃችን ስናመራ ቲክቶክ በአሜሪካ ኩባንያዎች ሊተዳደር መሆኑ ተሰምቷል። ለአመታት በአሜሪካና ቻይና መካከል ውዝግብ ሲያስነሳ የቆየው ግዙፉ የማህበራዊ ሚዲያ መተግበሪያ ቲክቶክ በአሜሪካ ስራውን ለመቀጠል ስምምነት ላይ መድረሱ ተገልጿል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ቲክቶክ በአሜሪካ ኩባንያዎች ባለቤትነት እንዲተዳደር ለማድረግ የሚያስችለውን ስምምነት ፈርመዋል። በስምምነቱ መሰረት በአሜሪካ የሚመራ የባለሀብቶች ቡድን የቲክቶክን 80 በመቶ ከቻይናው ባይትዳንስ ኩባንያ የሚገዛ ሲሆን በአሜሪካ ቲክቶክን የሚቆጣጠሩም ይሆናል አጠቃላይ ስምምነቱ በሚቀጥሉት መቶ ሀያ ቀናት ውስጥ እንደሚጠናቀቅ ያስታወቁት ዶናልድ ትራምፕ ከቻይናው ፕሬዚዳንት ሺጂፒንግ ጋር በጉዳዩ ላይ እንደተወያዩእና ስምምነት ላይ እንደደረሱ ገልጸዋል ቲክቶክ የአሜሪካውያንን ግላዊ መረጃ አሳልፎ ይሰጣል በሚል በአሜሪካ መንግስት ተደጋጋሚ ክስ ከዚያም አልፎ እንዲታገድ ወይም በአሜሪካ ውስጥ ያለውን ድርሻ ለአሜሪካውያን እንዲሸጥ አማራጭ ቀርቦለት እንደነበረ የሚታወስ ነው ነው። ወደ መጨረሻው መረጃችን ስናመራ ሜታ የዋትሳፕ መልእክቶችን መተርጎም የሚያስችል ገጽታን አቀረበ። ዋትሳፕ ከሶስት ቢሊዮን በላይ ለሚሆኑ ተጠቃሚዎች የመልእክት ወይም የሜሴጅ ትርጉም አገልግሎት ማቅረቡን አሳወቀ። ዋትሳፕ ከዚህ ቀደም ተጠቃሚዎቹ የሚደርሳቸውን መልእክት ለመረዳት መልእክቱን ኮፒ በማድረግ ወደ ተለያዩ የትርጉም መስጫ ሶፍትዌሮች በመውሰድ ይጠቀሙ ነበር ብሏል። ይህን ለማስቀረትና ተጠቃሚዎች ወዲያውኑ መልእክቱን መረዳት እንዲችሉ የሚያደርግ የትርጉም አገልግሎት ማቅረቡን ጠ ሞ ተጠቃሚዎች የሚደርሳቸውን ማንኛውንም መልእክት ጫን ብለው በመያዝ ትርጉም የሚል አማራጭ ሲመጣላቸው ወደሚፈልጉት ቋንቋ በመቀየር መጠቀም እንደሚችሉ አሳውቋል። አገልግሎቱ አንድ ለአንድ በግሩፕ ብሎም በቻናሎች ላይ ለሚደረጉ ውይይቶች ጥቅም እንደሚሰጥ ተነግሯል። ይህ አገልግሎት የሚሰጠው በሜታ ሰርቨሮች ላይ ሲሆን ተጠቃሚዎች በሚጠቀሟቸው ዲቫይሶች ላይ መሆኑ ለግላዊ ደህንነት ተመራጭ ነው ሲል ኩባንያው አሳውቋል። ኩባንያው ለአንድሮይድ ተጠቃሚዎች እንግሊዝኛ፣ ስፓኒሽ ህንዲ፣ ፖርቱጋልኛ፣ ራሽያኛና እንደ አረበኛ ያሉ ስድስት ቋንቋዎችን ያቀረበ ሲሆን ለአይፎን ተጠቃሚዎች ደግሞ ከ19 በላይ ቋንቋዎችን ማቅረቡን ጠቁሞ በቀጣይ በርካታ ቋንቋዎች ይካተታሉ ብሏል። ዘገባው የኢንዲያን ኤክስፕረስ ነው። ተመልካቾቻችን፣ የዛሬው የምን አዲስ በሳይበር መረጃዎቻችን የተከታተላቸኋቸውን ይመስሉ ነበር። ሳምንት በሌሎች መረጃዎችን እንጠብቃቸዋለን። ስንታዩ ተስፋ የነበርኩኝ ቸርሰንብቱልን